ነገር አያስፈልገኝም ከዚህ በኋላ ከዚህ በኋላ የሚኖረው ለህት ለአገር ለጎረቤት የሚተርፍ ነገር ነው የሚሆነው፣ በደንብ መታወቅ ያለበት። እሺ ወንድማችን፣ ይኸውልህ አሁን ተናገርኩ ያለውን ሰማሁትና ፖለቲካና ንግድን እየለያየክ ያለው አንተ፣ ተወለድኩበት፣ መጣሁበት የምትለው ማህበረሰብ በአሁን ሰዓት በፖለቲካ ነው እየተገደለ ያለው ወይስ በማንነቱ ነው? እሱን እኔ ምን አውቃለሁ። እሱን አሁን እኔ አንደኛ አንድ ነገር አለ ሸገር፣ መታወቅ ያለበት አሁን እኔ አሁን እኔ ያለሁ አደለ እኔን ታቁኛላችሁ። እኔ የትምህርት ደረጃ እስከ ዘጠነኛ ክፍል ከዛ በምን የመጣው በድለላ ስራና በሽንኩርት ንግድ ወደዚህ፣ በእርሻ ምርቶች ንግድ ወደዚህ የመጣ ልጅ፣ ስለ ፖለቲካ በወራኔ ምን ለውጥ ላመጣ እችላለሁ? አሁን ይል ሁን ጥያቄ ህዝባችን በፖለቲካ ነው ወይስ በማንነቱን የተገደለ ያለው ነው እሱን እኔ ምንም የማውቀው ነገር የለም። ምክንያቱም ነው እንጂ አላውቅም አላውቅም፣ እያለኝ ነው እሱ እንዴት አውቃለሁ? አንደኛው በዘሩ ነው ይለኛል። እናጠር ነጁ ምክንያቱም ይሄ እኮ የእኔ ጥያቄ አይደለም። አብዛኛው ሰው እኔ አሁን ይኸውልሽ እኮ ሸገር ሰሩበት አልሰራውበትም አዎ ሸገር አዳምጠኛ ሰው እኮ የፈለገውን ቪዲዮ ይሰራ። ደስ ነው የሚለኝ ሰው ቪዲዮ ሲሰራ ሲሰድበኝ፣ ቢያንስ አንድ ሰው ስለ እኔ ማንነት እንዲያውቅ እየረዳኝ ስለሆነ ቴንኪዩ ነው የምለው። የሚገርም ማለት ነው። ግን ምንድነው መሆን ያለበት? እኔ እኔ የራሴን እኔ የራሴን የምችለውን እውቀትና ለውጥ የማመጣበትን ሪዮት ላይ ነው ለሀገሬም ለህዝቤም ምንትን ማደርገው። እኔ ለአማራ ህዝብ ለጎጃምዝ ልጠቅመ የምችለው ንግድ ድርጅት ከፍቼ ቦታው ላይ አማራ ክልል ላይ የስራ እድል ከፈጠርኩለት በኢኮኖሚ ራሱን እንዲገነባ ካደረኩለት ነው። ያን ማደርግለት ደግሞ የኔን ህይወት ከፍትለት ህዝብ ካለቀ በኋላ ነው። ህዝብ እኮ እያለቀ ነው። በድሮ እሱ እኮ ታዲያ የእኔ ጉዳይ አይደለም። ይሄ እኮ የፖለቲከኞች፣ እነሱ ናቸው የሚያውቁት በምን ምክንያት እንደሆነ መፍትሄው ምን እንደሆነ እኮ እነሱ ያውቃሉ። እኔ ምን አውቃለሁ? አንተ አንድ የሽንኩርት ነጋዴና አንድ ደላላ ስለ ሀገር ፖለቲካ ገብቶ ለምን ይፈተፍታል? እያጋደለን ያለ እኮ ይሄ ነው። ሀሳብን በነፃ የመግለጽ መብት ተብሎ ዲሞክራሲ ተብሎ ሲባል እርስ በራሱ ተሰዳደበና ዙሮ በብሄር ተወጫጨቀና ይኸው እዚህ አሁን የማያባራ ጦርነት ውስጥ ይገባል። አዲሴ ነገሩ እዚህ ጋር ነገሩ እየተበላሸ ስለሆነ አንተና እሱ ጨርሱና የመጨረሻ የሆነ ነገር በሉና ተለያዩ። ኮሜንተሮች እንኳን እንደዚህ አይነት ነገር አግኝተው አይተካል ምንስ በቃ ሁሽሱ ንረጋለን አንድ ቀን ደግሞ ተመቻችተህ ኔ የአምባም በቃ እኔ ለአማራ ልጆች በወንድሞች እህት እና ወንድሞቼ መቀየር እፈልጋለሁ መርዳት እፈልጋለሁ ብለህ የምትመጣበትም ቀን ይችላል። በነፃነት ባይ ዘ ወይ ሸገር እና ወልደ ጊዮርጊስ ሰው አለ። በብዛት የሚከተሉኝ የአማራ ልጆች ናቸው፣ በብዛት የኤርትራውያን ተጋሩም አሉ። ትክክል ነው። አላቅም፣ ካለ አላቅም ነው እየተባለ ነው እዚህ። ፖለቲካ ነጋዴ ነው እያለ ነው ፖለቲካ አላቅም፣ ካለ አላቅም ነው። ው ዘጠኝ መቶ ምናምን ሰዋለ ማርያምን ሸገር ያው እሱ አሁን ንጋዴ ላይ፣ ለወንድሞቼ ለአማራ ህዝብ ግን እረዳለው፣ እዛ የሆነ ነገር አረጋለው እያለ ነው። ፖለቲካ ውስጥ ግን ባታስገቡት ጥሩ ነው። ፖለቲካ ውስጥ አልገባም። ችግሩ ፖለቲካ ብገባ ራሱ ፖለቲካው ራሱ እኔን ያስገባኝ ምክንያቱም ህዝባችን አሁን ፖለቲካ ውስጥ ገብቶ አይደለም እያለቀ ያለ እየዘነበበት ያለው። እሱን እኔ ምን ማምጣት እችላለሁ? ለምሳሌ እስኪ ንገረኝ ምን ማድረግ እችላለሁ? በቃ አዲስ ለምን እንደተቀየመ ታውቃለህ? ኮልዴ የአማራ ህዝብ በማንነቱ እየተጨፈጨፈ እየተገደለ ስንት እየተራበ እየተጠማ የታመመ እያለ ለምንድነው የአማራ ልጆች እንድጠቀሙ የማያደርገውን? ለምንድነው በአማራ የአማራ ልጆችን ማስታወቂያ እንዲሰሩ የማያደርጋቸው? አቅሙ ካለው ችሎታው ካለው እንደዚህ ለገዳም ማስታወቂያ ከሚያሰራ ለምንድነው የአማራ ልጅ እንድጠቀም የማያደርገው? ነው። ሌላ ምንም ታሪክ የለም። ግዳዮቻችን ሌኒዝ የሌኒዝ እንትን ናት፣ እንደ ፖለቲከኛ ናት እንደ ከዛ ደግሞ በቲክቶከር ከመጣን ደግሞ እሺ፣ በእሷ ልክ በአንድ ቪዲዮ አሁን ምንድን ነው ማስታወቂያ ሲሰራ ማስተዋወቅ ነው አይደለ? የተሻለ ተጽፈጣሪ ነው። ስለዚህ አሁን ምክንያቱም እነ ጃኒ ለምሳሌ የአማራ ልጆች ናቸው። ኦሮሞኒ ብላን የመጣችው አውቃ ማንነቷን ሽጣች። ደንቆሮ ጊፍት የሚሰጣት ግን የአማራ ልጅ ነጃት። ለምንድን ነው ለምን ትሰድቢያታለሽ? ኦሮሞ መሆን ትግሬ ነው ነጁ ምን ይያልሽ ነው? ታዲያ ስለዚህ ኦሮሞ ነው የሚያለምት እኮ። የፈለጋችሁን መሆን ነው ታዲያ ወይ ወልዴ፣ እንኳን አንተ ነጋዴው ነህ። ነጋዴ ስትሆን ከሁሉም ብሔር ብሔረሰብ ጋር መጣላት አለብህ ብያለሁ። ምን ገባት አይደለም፣ ሁሉም ጋር ፍቅር ነው ጌመር ሆና እንኳ ጌመር ማለት እንግዲህ ለማይናት እንደኛው እኔ ለልመና ብዬ እንዴት ብዬ ነው ማንነቴን የሚሸጠው? ኦኬ ወልድ ሜሴጅ አንዴ፣ በጣም ለማንነቴ ብዬ አልሸጥም። አማራ እየሰደበች የዋለች ነው እንግዲህ ምትለምነው አማራ እየሰደበች የአማራ እናት ይቅርታ ብላለች። ግን እንደዛ ብላ ሰው መቼ ናት አደረግ ይሄ ሰው ደግሞ ዘረኛ አይደለም። ኢትዮጵያዊ፣ ንጹህ ኢትዮጵያዊ ነው። አማራ ነው ማንነቱ። ከሁሉ ጋር መስራት ነው የሚፈልገው ሸገር ፈቃለ ጃኒ አማራ ናት ኦሮሞውን አመጣች ምናምን የሚባል የለም ንጹህ ኢትዮጵያውያን ሁላችን እኔ ኢትዮጵያዊት ነኝ ንጹህ ኢትዮጵያዊት ሲቀጥል ትግራዊት ነኝ ቋንቋ ከማንም የአማራ ናት እንድትሰደብ የኦሮሞ ናት እንድትሰደብ የኤርትራ ናት እንድትሰደብ አልፈልግም ገዚይሰብ ወደ ዘር አታስገቡት ከማንም ጋር መስራት መብት ነው ለወንድሞቹ ማገዝ ለህብረተሰቡ ማገዝ ደግሞ የእሱ እንትን ነው አታስገዱት ዘረኛውን አትበሉት ነው። ዜድ እሱ ያንቺ ሀሳብ ነው። አብዛኛው የአማራ ጥያቄ ነው። አማራ የሚጠይቀውን ጥያቄ ልጁ መለስ ካለበት ይመልሳል፣ ካልፈለገ ደግሞ መተው ይችላል። ነ የእሷ ሸገሪ አንተ እኮ ትክክል ነው። የእሷ አሁን ሌዛ ኦሮሞ ናት፣ ትግሬ ናት፣ አማራ ምንም አታውቅም። አንድ ወይ በእናቷ ወይ በምናምን ኦሮሞ፣ ንጹህ ኢትዮጵያዊ ናት ይች ልጅ። በቃ ማስታወቂያ ሰሪ ናት፣ ትሰራለች፣ አሰርተዋታል። በዋጋም በጣም የሚገርመው

ሌዛ እኔ እወጣላለሁ። እንደዚህማ ማለት የለም። በቃ ኑስ ኢትዮጵያዊ ናት። እችልጅ ማስታወቂያ ሰርታለች። ማንም ማስታወቂያ ምን አማራ፣ ትግሬ፣ ኦሮሞ፣ ወላይታ ምናምን የሚባል የለም። ሰው በኢትዮጵያዊነት መከባበር አለብን። ሌላ ማለት አዮ ሸገር ውስጥ ገብታችሁ እች ልጅ ዘረኛ አይደለም ምንም አይደለችም። በቃ ንጹ ኢትዮጵያዊ ናት። በፈለገችው ማስታወቂያ መስራት ትችላለች። የፈለገችው ምሽ ግዴታ ኦሮሞ፣ ትግራይ ወይ አማራ ስለሆነች አለም ይው በአንጻሩ ግን ሸገር ቆይ አንዴ ነጃት፣ ነጃት አሁን እሷ እሷ የተተቸችው እንትን ነው አይደል? እሷ የተተቸችው አማርኛና የጎጃምኛ ዘፈን አልሰራችም ተብላ ነው አደለ? ዘረኛ የተባለችው ሌኒስ ሸገር ቡዛ ታካለት የሚሊዮን ዘርኛል እኔ ከጎጃ ሙዚቃ ውጭ ሸገር ሰምተኛል። አምስት መቶ ዘጠና ምናምን አላት አንድ ሚሊዮን አላት። እሺ እሺ፣ እኔ ጃኒ በስመ አብ እኔ ውርጉኝጉአንእንም ስሙኛ። ታዲያ እኔ ከጎጃምኛ እና ከጎንደርኛ ሙዚቃ ውጪ አንድ ቀን በኦረመኛ አንድ ቀንም በትግርኛ ሙዚቃ ሰርቻ አላውቅም። ዘረኛ ነኝ ማለት ዘረኛ ነኝ ማለት ነው ያለው ፖለቲካ ሁሉም የየራሱን ነው የሚዘፍነው፣ የየራሱን ነው የሚሰራ። እሱ ምን ጠቀመንሽ? እሱ ምን ጠቀመን? አሁን በየራሳችን መስራታችን በየራሳችን መሆናችን ነጁ አንዴ ነጁ ነጁ አንዴ ለእኔ ኮመንት የምመለከተው በአንተ ላይ ኦልሬዲ ኮመንት የማየው እኔ። አሁን አንተ ቢዝነስ ማን እንዲህ ውስጥ ግባ አልልህም፣ ግን ግን አብዛኛው የአማራ ልጆች ኦልሬዲ ቅሬት አላቸው። ስለዚህ ማስተካከል ያለብህ ነገር ካለ እንደ ቢዝነስ ማን ማስተካከል ትችላለህ። አለማስተካከልም መብት ነው። እኔ ግን ሰርቼ አላውቅም። እኔ ቦሩም እኛ ዘፍኜ አላውቅም፣ ሰርቼ አላውቅም። አንተ የቢዝነስ ሰውነ ከማንም ብሄር ብሄረሰብ ጋር መጣላት አለብክ ብዬ አላምንም። በቃ እች ልጅ ከሆነ ቫራል ያላት ኦኬ እንረዳካለን፣ መብትክ ነው። ሌላም እኮ ሌላም ደግሞ እኔ ኦሮሞ ነኝ ብላ ቦጥ ውስጥ የተወሸቀች ነገ ጧት መተክ ስራ ስለሆነ የሚያገላኝ አብረክ ልትሰራ እኮ ትችላለን። ግን ግን ከተቻለ ወደ ፊት የአማራ ልጆች በቁንጅናም ሊሆን ይችላል፣ በቫይራልም ሊሆን ይችላል፣ በአነጋገርም ሊሆን ይችላል። አሉ ነፍ ልጆች ከቻልክ ብታሰራቸው ደስ ይለናል። ማርያምን እየተነጋገርን ነው፣ እየተነጋገሩ ሁለት ልጆች ኖ ካልክም ደግሞ መምትክ ነው። ሁለት ልጆች ይኸውልሽ፣ እኔ ሁለት ልጆች አሉ አሁን በደንብ ይኸውልሽ፣ ምን አለ መሰለሽ፣ ማስታወቂያ ስትሰሪ ይሄ በደንብ ሰው ሲጫጫው ሚዲያ ቫይራል ይወጣል እና ፖዝ አረግ ነው በደንብ እንዲቆይ ፖዝ አረግናቸው እ አንዲት የጎጃምን ልጅ አምጥተክ ብታሰራ አንተ ጎጠኛ ይሉካል። የጎንደር ልጅ አምጥተክ ብታሰራ አንተ ጎንደር ጎጃሚዎችሚሆ ግን በተሻለ አቅም እውነት አንዱ ቆነጃጅት፣ ሴቶች የአማራ ልጆች የደሃ ልጆች ይሆነችን የአንድ ሰው ህይወት ቀየርክ ማለት ከባድ ነው። በዚህ ሰዓት ላይህ ሰው የምትቀይሪው በሌላ ነገር ነው። ማስታወቂያ ላይ አይደለም ሰው የምትቀይሪው። አሁን አላሰራም ሲሰራ ነው ያንን ማለት ምች አላሰራም፣ ስላላሰራ እንደሱ አትበይሰው ማስታወቂያ ነው፣ ብዙ ሰው የሚያየውን የሚያናፍሰው ነገር ነው። የምፈልገው እኔ ምን ሆነ ነው መረዳት ያለባችሁ ነገር፣ እሱን አሁን መዋቅ እኔ የሚፈልገው ልጅቷ ለመሆኑ በሚሊዮን ትከፍላታለህ እኮ ዝም ብሎ ተራ ነገር ነው። ይሄን ነው መዋቅ የሚፈልገው። በሚሊዮን ተከፋይ ከሆነች እኔም ተቀናቃኝ ነኝ፣ ምክንያቱም ያመራል ልጅ እንድጠቀም። ወልደጊዮርጊስ፣ እዚህ ጋር አንተ ማብራራት የለብም፣ ለአንተ ፍቅር እንዳትሰማት እንዳትሰማት። አይደለም አንተ ቆይ አይደለም አንተ ቆይ ልጨርስ። አይደለም አንተ የራስህን ንግድ የራስህ የፈለከው ያደርግ። እሷ እንኳን ትናንትና የአማራናትና የአማራ ህዝብ ትሰድባ ይቅር ተብላለች። ይቅር ተብላለች። መጀመሪያ ማንነት አታስከብር፣ ማንነት አታስከብር መብት ነው። አንተ መብት ነው። ዜድ ዜድ ያም ሆነ ዜድ። ይኸውልሽ፣ ኢትዮጵያዊ ኢትዮጵያዊ የምትይው ነገር አንቀበለውም እኔ ኢትዮጵያዊት ነኝ፣ አንቀበለውም ሸገር አከብርሃለሁ። ትናንትና እኛ ተጋሩ ስንጨፈጨፍ ኢትዮጵያውያን ብለህ ነው ከአብይ ጋር ሆነህ ጨፈጨፍ። አሁን መጥፎ እንዳታደርገኝ አብይ አህመድ እኛ ማንም ጨፈጨፍ እኔ ያልኩህ ነው። የአብይ ደጋፊ አይደለሁም፣ የመንግስት ደጋፊ አይደለሁም። እኔ የህዝብ ደጋፊ ነኝ። ህዝብ ብቻ ነው ለእኔ፣ ህዝቤ ብቻ ነው። በቃ ከህዝብ ጎን ነኝ እኔ፣ ጀግና ከህዝብ ጎን ነኝ እኔ ከህዝሁኔ የሚታርጊት አለው ወየሸገራነፈሰኝኢዮጵየሁሰስ አይ አም ፍሮም ኢትዮጵያዊት ነኝ። ጽድት ያልኩ ኢትዮጵያዊት ነኝ። ሲቀጥል ደግሞ ትግራዎች ነኝ። ማንነቴን በጣም የምኮራበት ህዝብና የምኮራበት ቋንቋ አለኝ። እኔ ግን ያ ቋንቋ የምኮራበት ቋንቋ እንዲከበር ህዝቤ እንዲከበር የሰው ማንነት አልነካም። አደለም የራሴ ልነካ ተውና፣ የሰው ማንነት አልነካም ያልኩ ነው። አደለም የኔ ትግራዋይነት አደለም የኔ እናት አደለም የህዝቤ አደለም ትዲኤፍ ልነካ፣ የሰው ወታደር የሰው ፋኖ ይሁን ሻዕቢያ ይሁን አልነካም። ለምን ያ ትዲኤፍ ወደዋለሁ ያቺ የትግራይናት ወዳት አለሁ ያቺ የትግራይናት ሲወዳት እኮ የአማራናት አከብራት አለሁ እንዳትሰደብኝ ስለምፈልግ። እንደሷ ደሙኔ ህዝቤ የተሳደብኩ ምውለው ፋኖ የተሳደብኩ ሌባ ነው ያልኩ ምውለው እንደሷ አደለም። ለትዲኤፍ አልሰድበው ክብር አለኝ። ኩላሊቴም ሽጬ አውጥቼ ሽጬ ሰጠዋለሁ ለትዴፍ እኔ እንደሷ በሬ ሰርቃል ፋኖ በጊ ሰርቃል እያልኳት ለምውለው። እኔ ልንገርህ ሸገር፣ እኔ ህዝቤን አክብሬ የሰው ህዝብ ማከብር ልጅ ነኝ። እኔ ለምን ብትለኝ፣ ያ ሚስኪን ህዝብ ወድ ግን አልተምታታብሽም። ቲዴፍ አልተምታታብኝም። እናንተ ወደ ሌላ ሸገር፣ ቲዴፍ እያልሽ ኢትዮጵያ ማለት አይቻልማ። አንተ ፋኖ ያልክ ኢትዮጵያ ማለት ትችላለህ። አይደለም አይደለም፣ እኔ ፋኖ ነኝ። በቃ እኔ ኢትዮጵያዊት ነኝ። ገባህ? ኢትዮጵያዊት ነኝ። ግን ሲቀጥል እኔ ሀገሬ ሀገሬ የትም ጥዬ አልሄድም። አፍጋኒስታን፣ ፓኪስታን፣ ባንግላዴሽ አይደለም ያሁን አንሳራማ አንሳራማ